ሰላም ሰላም የአገሬ ልጆች እንኳን አደረሳችሁ። በነገራችን ላይ ገብርኤልን ተደብቄ መጥቼ ሲሉ ላይ የሚገባት ገብርኤልን ቤተሰብ እንኳን አደረሳችሁ። ቀሚሱን አሳይኝ፣ ቲክቶክ ላይ ግቢ እና ማሬ፣ ቀሚሱ ላይ ተለብቄ ገብቼ ነው እዚህ የመጣሁት። ማሬ፣ መኪና ውስጥ የመጣሁት የዛሬው ፀጉር አያምር ማሬ። ጨፍሬበት ተበላሽ ተሆነ። እሺ፣ እንት ዛሬ ደግሞ ውብ ሆነሽ አለ የኔ ፍቅር። ቴንኪው። እንኳን አደረሳችሁ። ልጄ፣ ስለ ስደት እንዴት እንደተቀየርሽ ንገርኝ። ፍቅር አሁን በዚህ ሰዓት እንደዚህ አይነት ጥያቄ ይጠይቃል? ክትፎ በላሽ ወይ? ክትፎ በላው፣ ጥብስ፣ የበግ ጥብስ በላው፣ ጎመን ክትፎ በላው። ሌላ ምንድን ነው በቃ ያልበላው? ስንጠይቁኝ ሁሉንም ነገር ነው የበላው። እስከስ እና ተደብቄ እዚህ መጥቼ የግቦት ላይ ደከ ቤንቱት ውስጥ እየጨፈረች ነው ደሞ ስትጠፊ ታሳዝኝኛለሽ እኮ አዶናይ እና ጃኒ ምን አስበው ነው በዚህ ሰዓት ስለ አዶናይ እና ስለ ጃኒ ላስብ በዚህ ሰዓት ስለ አዶናይ እና ስለ ጃኒ ላስብ እንዴት ልታስቡ ወይ ልታደላችሁ፣ ግን እንደዚህ ነው ማለት ነው ቁጭ ብላችሁ የምታስቡት? ስማሙድ በዚህ ይበዚህ ሰዓት ብዙ ነገር ነው የማስበው፣ ጌታ አዶና ጃኒ በምንድን ነው ትዝም አይሉኝ። ነገ ባይሆን ትዝ ይሉኛል ቁጭ ስል ብቻዬን ቤት ውስጥ ማለት ነው። የምር እግዚአብሔርን ገነት ንጋቱ ወለደች አሉ ጋይስ እሱ ነገር እውነት ነው እንዴ? ወለደች እንኳን ማርያም ማረሽ በሉልኝ። ጋይ ጋይስ፣ ጠጅ ግን በጣም ከባድ ነው። ጠጅ መጠጣት የለባችሁም ድዝብ ነው ትት አንድ ብርሌ ጠጅ ጠጥቼ ጅዝብ አልኩኝ ጋይስ። ጅብ ዝብ ታውቃላችሁ። ቡና አልጠጣውም ጠጥቻለሁ ግን እንደ ቤቴ ቡና አይሆንም። ቀምቀመሻላው ማሬ ጠጅ ጠጥቻለሁ። አንድ ብርሌ አንድ ብርሌ ጠጅ ጠጥቻለሁ። ፏ ብለሻል። ያ በጣም ነው ፏ ያልኩት። ሳሬ ቤቴ እንዴት ነሽ? የሚ የምነግርሽ ነገር አለ ቴክኖ ኢንቦክስ እሺ። አይደለም ጠጅ ጠጥቼ ጋይስ እኛም ተስፋ አለን ማለት ገነት ንጋቱ ወለደች ብለው ፖስት አድርጎ አየው ቲክቶክ ላይ። እኔ ግን እርጉዝ መሆኑንም አላውቅም ነበር። መቼ ነው ያረገዘችው? ጋይስ እንኳን ወለደች፣ እንኳን ማርያም ማረችሽ በሏት። እያ ጋር በጣም ትላልቅ መኪናዎች ቆሟል። ከዛ ውስጥ ሁለቱ መኪናዎች የጓደኛዎች የመኪና ነው። አንደኛው ፓትሮሉ የጓደኛዬ ነው። ከዛም ደግሞ ትኩሰኑም የጓደኛዬ መኪና ነው። እዚህ ሰፈር የቆሙት መኪና እንዳለ የሚያስደነግጥ መኪና ነው። የእኔ መኪና ብቻ ነው የድሃ መኪና ጋይስ። ማርያመና ተስላ አለ ፓትሮሎቹ ነገር ነው ያሉት

ሌላ መኪና ገዛኩ ቴክኖ እንድና መጣች። ቤሪ መጣች። ሰላም መጣች። ቤሪ ሰላም መጡ። ማርያምን መጡ። ጭቤ ነው አሁን አሁን አሁን እንዲህ አፋቸው ሊከፍቱ ነው። ቀጥ ብለው መጡ።

አረ፣ ተነሽ በእናትሽ፣ ተይኝ ቤቲ፣ ማሬ ምጥጫ ጇ አጀዝቡኝ እኮ ነው ጌታ። እንዴ፣ ጋይስ ምን ሆነ ነው? ቤሪ ላፈምስሽ? ቤሪ ማሬ፣ ምን ላፈምስሽ? ጋይስ፣ አንድ አንድ ቤሪ ምትባል አፈምሱኝ ጋይስ ሰላም ነው የላፈምስሽ ነው የላፈምስሽ። እኔ ማ ተናድጄብሃለሁ። መተም ጠየከኝ፣ ተቀይሜዋለሁ። ዋቺ ተቀይሜዋለሁ። ቅድም እኮ አላየኸኝም እኮ ዋችዬ ብዬሽ እኮ ነው የገባሁት ጌታ። ዋችዬ ብዬሽ ሳልፈ አልሰማኸኝም

ለምን <SUS> እንደምትሰቀል? እህቴ ናት። ታውቃላቸው ትፈራለች። ካሜራ ከቤታቸው ደፋረ እኔ ብቻ ነኝ፣ እኔ ብቻ ነኝ። ከቤታቸው ደግሞ ጥቁር እሱ ብቻ ነው። ኬኳ የጥፈረች ነው ጋሼ ናይ ኬኳ የአሁኑን ልጅ አውቋሉ። ከኛ ቤት ሁሉም እንደዚያ ቆንጆ ነው። ዋቼ ብቻ ነው ጥቁር አልኳቸው። እዚህ እንዳለ አክስቶች ያሉ ና ማለት ነው። ምንደርኩ ስቀል ጥቁሩ ንሱ ብቻ ነው አስቀያሚ ሊያየ ውጪ። ለምን ሙዚቃ ይሰማ እንዴ? ጋይስ ሳውዝ ነበረ ኖ ኬኳና አየናት እኮ ተነቀሻት። ማሬ ጓደኛዬ ጠጅ እየጠጣች ነው። ቱ ቱ ጠጅ እየጠጣች ነው ወይ? ላፈምስሽ፣ ላፈምሳችሁ፣ ላፈምሳችሁ፣ ላፈምሳችሁ

ከይ ሲያብሸቅም ሰምሩ፣ ሲያብሸቅም ሰምሩ። አሁንም ቪዲዮ የሰራሽ ነው፣ እየሰራሽ ነው። ማንም አይታይም። ማሬ ፋሚሊ አታሳይም። ማንንም ባሳይ ማንንም ማያውቋቸው ስ እንዴት እንደሚያምሩ ላሳያችሁ። ቆጮ እንትሩ ላሳያችሁ። ስ እኔ ብልሽ የመረቅሽውን ጠጣችሁት እንዴ? ውስኪሁን አይገባም ከነሱ እናንተ እንዳለባችሁ ቱቱን ወት ገስ ጋይስ ሙዚቃ ይሰማል። ኖ ኖ ኖ አይቻልም። ሙዚቃ እና ምን ላይ ናችሁ? ምንም ላይ ናችሁ? ዝም ብላችሁ ዘማሪ ላይ ናችሁ? አቦ ጉራጌ ላይ ናችሁ፣ አቦ ጉራጌ ላይ ናችሁ። ሌላ ነገር የለም። ቲክቶክ ላይ ናት ጓደኛዬ። ለየት ያለ ነገር ሲመጣ ጥሪ መጣሁ ሉጣ ከላይ ብዛት ጓደኛዬ፣ አንቺ በጣም ነው ቪዲዮ የምትወጂው። ቪዲዮና ፎቶ ይለያሉ። ጋይስ በነገራችን ወይኔ ወድቄ ነበር። አይገርምም አላየሁትም። ስሙ በጣም የሚገርማችሁ ነገር ማለት ነው እኔ በጣም የሚገርመኝ ነገር ጓደኛዬ በጣም ነው እንትን የምትወደው ቪዲዮ እና ፎቶ። እኔ ደግሞ ቪዲዮ እና ፎቶ እኮ አልወድም ጋይስ። ቪዲዮ እና ፎቶ ከማይወዱ ሰዎች መካከል አንዷ አንዱ እንኳን ታውቃላችሁ ጋይ ጋይስ እኔ እኮ ነኝ እና ፊት ነው እኔ እኮ አልወድም ቪዲዮ እና ፎቶ። ገብርኤል ምስክሬ ነው። እንዴ አሁን ሰው በጣም ብዙ ሰው የሚመስለው ሊያሸው ፎቶ ምናምን የምትወድ ነው የሚመስለው እ ጋይስ እንደኔ ፎቶ የሚጠላ የለም፣ ቪዲዮ የሚጠላ የለም። ኪዳነምረትም እየቀለድኩ አይደለም። እንዴ ሰው ህዝቡ ሙሉ ህዝቡ ጋይስ መቤቴ ነህ። ቪዲዮ እየቀረጸ ነው፣ ፎቶ እየተነሳ ነው። ዛ ለፈ ቤተሰብ

እዚህ ሁሉም የተረጋጉ ናቸው። እኔ ብቻ ነኝ። ሁሉም ሁሉ ያውቃሉ። ጌታ ሰክረሻለሁ። ቅርብ ሰክረም ያምርብኛል። ሀይ ሁሌ ነው የምላችሁ ማሚዎች፣ የቤትም ለቤቶች በጣም እኮ ነው የሚወዱን። ስላችሁ በምክንያት ነው የማይወዱኝ። እነማን ናቸው? የኢንተርኔት አለሊዎችና የሰው ባህል አብሳዮች አይወዱኝም። ለጌታ ሰ አለጆች የኢንተርኔት አለሌዎች አይወዱኝም። ከዛም በኋላ ደግሞ ሲቀጥል እነዚ እነው ሽሚት አይወዱኝም፣ አይወዱኝም። ጋይስ ኮንዶሚኒየም አፓርትመንት ምናምን አከራይተው የሚያስቀምጧቸው ችኮች፣ ማታ ማታ በየክለቡ የሚዞሩ ችኮች አይወዱኝም። የታወቀ ነው። እናማሳ በዓል ነው። ግቢ ጋይስ፣ ሁሉም እየቀረጸ ነው ቪዲዮ በግን ደርዘና እያልኩኝ ደሞ ጋይስ ሙቅ ሳይለኛል ቀረብ መሰለ ሙቅ ብሎኛል። ሙቅ ሙቅ ብሉኛል። ጣጁ እኔን ብቻ ነው? እናንተንም ነው ድብዝዝዝ ያደረጋችሁ ብዙ አይደለ አንዴ እግዚአብሔር ኮለ ያለስ በጣ ቢሰብ ነው ቢሰብ ነው ጋይስ ሊታ ነገር እንዳታስቡ። ምን አይነት ልብስ ነው? የጉራጌ ልብስ ነው። ይለቀስ ሞቅ ሞቅ የምር የሚልኮ፣ ዛቤ ነው። አምሩብሳል ማሻላ ቴንኪው፣ የኔ ፍቅር አመሰግናለሁ። አሁን ሙዚቃ ስለቀነሰ ዛ እዛችሁ ሌባ ምናምን የለም እዚህ ሰፈር። እሺ ጋይስ ወደ ሰፈሩ ስትገቡ እራሱ ሁለት በር አልፋችሁ ነው ወደ ቤቱ የምትገቡት። ስትወጡ በጣም ተጠንቀቁ። እዚህ ጋር እቺ በሯ ላይ ስትወጡ በጣም ተጠንቀቁ። ገብርኤል እና እግዚአብሔር ና በሉቻ ጋይሳይላቢ እየተቆጡኝ ነው ተው